ዛሬ በጣም በሚያሳዝን ዜና ነው የመጣሁት። ኢትዮጵያ ኢንተርኔት እንደምታጠፋ በቅርቡ አሳወቀች። እንዴት እንደሚጠፋና ለምን እንደሚጠፋ ዝርዝሩን ከአንድ ወንድማችን ሰምተን የምንመለስ ይሆናል። ሰላም ፋሚሊ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤርሚ የዩቱብ ተከታታዮች በሙሉ ሰላማችሁ ይብዛልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንደዚሁም በዚህ የዩቱብ ቻናል የተለያዩ ፕራንኮች፣ የተለያዩ ቁም ነገሮች እንደዚሁም አዝናኝ አዝናኝ ቪዲዮዎች ይለቀቁበታል። ቪዲዮውም እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ፣ ላይክ ማድረጉን እንዳትዘነጉት፣ ኮሜንት ሴክሽን ላይ የገባችሁ ያላችሁን አሰብ አስተያየት መስጠትም እንዳትረሱ። ከተቻላችሁ ይህንን ቪዲዮ ለአምስት ሰው ሼር፣ አምስት ጊዜ ኮፒ ሊንክ ማድረግም እንዳትረሱ። ኢትዮጵያ በቅርብ ኢንተርኔት አጠፋለው እያለች ነው በስደት ያለ ነው። በአንድ ወርም በሁለት ወርም እየደወለን ቤተሰቦቻችንን እንዳንጠይቅ ለማድረግ ነው። ከኢንተርኔቱን ባሻገር ቀጥታ የስልክ የመደወያ መስመሮችንም እያቆራረጡና ሰላም በመረበሽ ለህዝቡ ቀጥርት ያለ ድምፅ እንዳይደርስም እንደሚያደረግ አሳውቋል። ለማንኛውም እስኪ ሙሉ ቪዲዮ ልጋብዛችሁና የምንመለስ ይሆናል። እስከዛ ግን ቪዲዮ ላይክ በማድረግ ጀምሮ እንደዚሁም ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ አበረታቱ ወደ ቪዲዮ ሰላም፣ እንዴት ናችሁ? ውድ የቲክታካችን ቤተሰቦች። እንግዲህ እንደተለመደው ዛሬም አጠር ያለች መልእክት ወደ እናንተ ላደርስ ነው። አንድ መልእክት የማደርሰው በዛሬው ዕለት ማለትም ግንቦት ሰላሳ አንድ ፕሮግራም ተካሂዶ ነበር። በተለይ እዚህ በዙም የተሰባሰቡ ኢትዮጵያውያኖች ጦርነት ይብቃ፣ ሰላም ይስፈን፣ አገዛዝ ይብቃ ነው ምናምን የሚል እንቅስቃሴ አድርገዋል እና ይህንን ተከትሎ አገዛዙ በምሽት ላይ በከፍተኛ ሽብር ውስጥ ነው እንደነበረ የመረጃ ምንጮቻችን የገለጹልን። ምናልባትም እንግዲህ በኢትዮጵያ ውስጥ እየተከታተልን ነበርና እዛ ያሉ መሬት ላይ ያሉ ወንድሞቻችን ሲገልጹልን ዩቲዩብ በኢትዮጵያ ውስጥ ፍሪዝ ተደርጎ ነበር እንዳይሠራ ተደርጎ ነበር የተባለው፣ በጣም በርካታ ሰው ነው የተከታተለው። በተለይ ደግሞ መሬት ላይ ካሉ ታጋዮች ውስጥ አርበኛ ዘመነ ካሴ ያስተላለፈውን መልእክት በጣም በጣም ብዙ ሰው በጉጉት ሲጠብቀው ነበር የነበረው፣ እንዳየሁት፣ ኮሜንቶችንም ሂዳችሁ ማየት ትችላላችሁ። እንግዲህ አብይ አህመድ ከአውሮፓ መልስ በአራት ክፍል የተከፋፈለ በአጠቃላይ የራሱን የአገዛዙን ሚዲያዎች ያጥለቀለቀ ቃለመጠይቅ አድርጎ ነበር። ነገር ግን ስድስት ሺህ ሰው፣ አምስት ሺህ ሰው ነው እንግዲህ በሁለት ቀን በሶስት ቀን ልዩነት የተከታተለው እና በዚህ በይታ ድርቅ ውስጥ የገባው ጨቅላው አብይ አህመድ እንግዲህ የእሱ የሚላቸውን ሰዎች ሰብስቦ ምናልባት ኢንተርኔትን ሙሉ ለሙሉ ሊዘጋ እንደሚችል እና የስልክ ግንኙነትንም መረበሽ በመቆራረጥ ሰዎቹ የተሻለ የስልክ ግንኙነት እንዳይኖራቸው ለማድረግ ውሳኔ ማሳለፉን ነው እንግዲህ መረጃ ምንጮቻችን የገለጹልን። መቼ እንደሚሆን አይታወቅም። ነገር ግን አሁን በቅርብ ጊዜ ጀምሮ በቅርብ በአጭር ቀናት ውስጥ ጀምሮ የኢንተርኔት ሊቋረጥ ይችላል ነው ያሉን። ኢንተርኔት ከፍተኛ የሆነ ፕሮፖጋንዳችንን መቀልበስ ብቻም ሳይሆን በእኛ ላይ ከፍተኛ የሆነ ፕሮፓጋንዳ ምት እያሳረፈብን ስለሆነ፣ ስለዚህ እሱን በመዝጋት ህልውናችንን ማትረፍ እንችላለን በሚል የብልጽግና ሰዎች ተፍተፍ እያሉ ይገኛሉ። ባለፈው እንደገለጽኩላችሁ የኢትዮ ቴሌኮም የኮሚኒኬሽን ሰርቨሩ ሲም ማድረጊያ ሰርቨሩ ማለት ነው። ያው እንደሚታወቀው የቴሌኮሚኒኬሽን ደንበኞች የሚያወሩት ድምፅ ግንኙነት በቴሌኮም ካምፓኒ በኢትዮ ቴሌኮም ሰርቨር ሴቪ ይሆናል። ባይ ዲፎልት በራሱ ማለት ነው። ስለዚህ ያ ሴቪ የሚደረግበትን ሰርቨር ነቅለው ወስደው በኢንሳ ቢሮ ውስጥ እንዳስቀመጡትና አሁን እያንዳንዱ የኢትዮጵያ ህዝብ የስልክ ንግግር እዛ ቸክ እንደሚደረግ እንዲሁም ደግሞ በተለይ በተለይ አማራ ክልል ላይ ያሉ ስልክ ንግግሮች አንድ በአንድ ቼክ እንደሚደረጉ ነው የመረጃ ምንጮቻችን የገለጹልን። ስለዚህ ያለው አማራጭ ምንድን ነው? በአማራ ህዝብ ትግል ውስጥ ከፍተኛ ተሳትፎ እያደረጋችሁ ያላችሁ ወንድሞች እና በአጠቃላይ የአማራ ህዝብ የሚመጣውን የኢንተርኔት መዘጋትን ተከትሎ ሊመጣ የሚችለውን የመረጃ ልውውጥ ችግር ለመቅረፍ ከዚህ በፊት ተጠቀሙበት የነበሩ አንዳንድ ዘዴዎችን ማመቻቸትና እነሱን ለመጠቀም ብትዘጋጁ የተሻለ ነው የሚል ሀሳብ መግለጽ እፈልጋለሁ። እንግዲህ ያው በእርግጥ ኢንተርኔት በተወሰነ መልኩ ይሄንን ያሰማሩትን ትናንት እንደገለጽኩት ያሰማሩትን የሳይበር ሰራዊት በትግሉ ላይ ከፍተኛ ጫና እንዲያደርግ ለማድረግ አስተዋጽኦ አበርክቷል በሚል ገምግመውት ነበር። አሁን ግን ይሄ የሳይበር ሰራዊቱ በእነሱ ላይ እየደረሰ ያለውን የፕሮፖጋንዳ ምት መቋቋም ስላልቻለ ያለው ብቸኛ አማራጭ እንግዲህ የሳይበር ሰራዊቱ ኢንተርኔት ወደሚለቀቅባቸው የቅርብ አካባቢዎችና ለእነሱም ፐርሰናሊ በፕሮፋይል በግለሰብ ደረጃ ኢንተርኔት ተለቆላቸው አዜሆል ግን እንዳጠቃላይ ኢንተርኔቱ እንዲቋረጥ ሊደረግ ስለሆነ፣ እባካችሁ የአብይ አህመድ 32 የሚጠጉ የደህንነት አጫፋሪዎች ወይም የሳይበር ተቀጣሪዎቹ የነሱ ብቻ ተትቶ ሌላው የኢትዮ ቴሌኮም የኢንተርኔት አገልግሎት በተለይ በአማራ ክልል እንደሚዘጋ ውሳኔ ላይ እንደተላለፈ የመረጃ ምንጮቻችን ለህዝብ አድርሱ ብለው አድርሰውናል። ስለዚህ በጥንቃቄ ነገሮችን ከልሳችሁ ራሳችሁ እንድታዘጋጁ የሚል መልእክት ማስተላለፍ እፈልጋለሁ። ይሄ ነው እንግዲህ የዛሬው መልእክቴ። አብራችን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። የነገ ሰይ ያው እንግዲህ እንደሰማችሁት በጣም የሚያሳዝን ዜና ነው። በተለይ በስደት ሀገር ላይ የምንኖረው ከቤተሰቦቻችንም በአንድ ወርም ሆነ በሁለት ወር እየተደዋወልን እንኳን ድምፃቸውን እንዳንሰማ ትልቅ ማዕቀብ ነው። በስደት ዓለም ለምንኖረው አገር ያሉትስ አንድ ጋር ሆነው ችግር የለውም እና ለማንኛውም ያው ካሁኑ ይጠቅማችኋል ብዬ ስላሰብኩ ነው ይዤላቸው የመጣሁት ምክንያቱም ድንገት ሳታቀሆን ኢንተርኔት ተዘጋ ብትባሉ በጣም ብዙዎቻችሁ ስጋት እንዳይደርሳችሁ በማሰብ ነው ወደ እናንተ የጀላቸው የመጣሁት እንደገና ኢትዮጵያን ቤተሰብ ካላችሁ እየደወላችሁ እንደዚህ ነው ሰሞኑን የሆነ ኢንተርኔት ቢዘጋ እንዳትሰጉ ብላችሁ ብታሳውቋቸው የተሻለ ነው እንግዲህ እዚህም ያላችሁት ያው በተቻላችሁ ላለመደንቀጥ ሞክሎ ለጓደኞቻቸው ሼር በማድረግ አደርሷቸው እስኪ እንደው ኦርቶዶክሶችን ሙስሊሞችን በየሃይማኖታችን ጸሎት እናደርግ የምር በጣም የሚያስከፋና የሚያሳዝን ጊዜ ላይ ነው የደረስነው ሰው ሰላም ይስፈን ሲባል ሌላ ጦርነት፣ ሌላ ረብሻ፣ ህዝቡ ደም። ኢትዮጵያ የምርኔ በቃ መጨረሻዋ አሳዘነኝ። በደም ታጠበች፣ ደም በደም ተሞላች። እና እግዚአብሔር እስኪ ምህረቱን ያወርድልን፣ በቃ ይበለን፣ ከሲቃይ ከጭንቅ ይገላግለን። ሁላችሁም በየሃይማኖታችሁ እስኪ ጸሎት አድርጉ። ጸሎት ያደርገን ምንም ቢሆን ወድቆ አይወድቅም። ሙስሊም፣ ኦርቶዶክስ ሳትሉ ሁላችሁም በምታምኑበት በየእምነታችሁ ለእናት ሀገራችን ለኢትዮጵያ ጸሎት አድርጉላት። ሰላሟን ይመልስልን። የምር በጣም ነው የሚያሳዝነው። እኔ ታውቃላችሁ፣ በአንድ ወርም በሁለት ወርም ደውዬ እናቴን ካላወራሁ ኢትዮጵያ ላይ አለኝ የምለው እናቴ ናት። እና በጣም ነው የሚያስጠላው። እንግዲህ እግዚአብሔር እስኪ ምሕረቱን ያወርድልን ሰላሙን ያስፍንልን። የምር በጣም ያሳዝናል፣ በዚህ ሰዓት በስልክ እንኳን ማውራት የማንችልበት ቤተሰቦቻችን እየናፈቁን እዚህ ሀገር ላይ በአሁን ሰዓት ብዙ እየተጠበስን እየተጎዳን እዛ ለአንዳንድ ሰው ደልቶን የምንኖር ቢመስለንም ግን የኛ ተስፋችን ቤተሰቦቻችንን በምናወራ ሰዓት ነበረ፣ ከድካማችን ከህማማችን የምንመለሰው ዞሮ እስኪ እግዚአብሔር በቃ ይበለን ምህረቱን ያወርድልን። ሰብስክራይብ ያላደረጋችሁኝ ካላችሁ ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ እንደዚሁም የደውል ምልክቷን እየተጫናችሁ። ይሄ ቻናል የተለያዩ ቁም ነገሮች እንደዚሁም ፕራንክ ቪዲዮዎች አዝናኝ አዝናኝ ቪዲዮ የሚለቀቅበት የዩቱብ ቻናል ነው። ከዘረኝነት ከሃይማኖት የጸዳ ሰብስክራይብ ያደረጋችሁ አበረታቱኝ። ያው እስካሁንም እዚህ ላደረሳችሁኝ ከልብ አመሰግናለሁ። እንደዚህ አይነት መረጃ ሲኖር እና አዝናኝ አዝናኝ ቪዲዮ ሲኖረኝ ወደ እናንተ የምቀርብ ይሆናል። ከልብ አመሰግናለሁ። መልካም ቆይታ